አንቺ ሄርሜላ የምትባይ ልጅ ማለት ነው በጣም የመጨረሻ ማስጠንቀቂያ ነው፣ የመጨረሻ እኛ ሸገሮች አንፋታሽም፣ አንፋታሽም። ታውቂያለሽ ከዚህ በፊት አብርሃም ጋር አንዲት ሜሪ የምትባል ልጅ መታ እኛ ሸገሮች እንዴት አድርገን ከህይወቱ እንዳስወጣ ታውቂያለሽ። አሁንም እንደዛ ከመሆኑ በፊት ከአብርሽ ህይወት ውጪ፣ ውጪ ብዬሻለሁ፣ ውጪ አስታውሳላችሁ ቤተሰብ የሆነ ጊዜ ሜሪ የምትባል ልጅ መጥታ እንደዚህ ይቅርታ፣ እንደዚህ አብርሽንና የሩታን ህይወት በጣም ብትብጥ ምታረግ ልጅ ነበረች። ከዛ የሸገር ልጆች አስፈራሯት። አስፈራሯት ምን ብለው አስፈራሯት? ከዚህ እነዚህ ልጆች ህይወት ውጪ፣ ከቦታጀር አለቀው አዲስ አበባ እስከመጡ ድረስ እኛ ምንም ነገር እንዲደርስባቸው አንፈልግም። አብርሽ ማለት በጣም በጣም እኛ አካባቢ ላይ በጣም ምርጥ ልጅ ነው፣ ከሁሉም የሚግባባ ልጅ ነው እና እባክሽን ከነሱ ህይወት ውጭ ብለው ያቺ ልጅ አስፈራርተው ራሷ ራሱ ታስታውሳላችሁ፣ ላይፍ ላይ ወጣ በጣም ይቅርታ ብላ ያቺ ሜሪ የምትባል ልጅ ይቅርታ ብላ ያ ነገር ተቋጭተዋል ማለት ነው በሰዓቱ። አሁንም አሁንም አሁንም እነዛ ልጆች ደውለውልኛል። እነዛ ልጆች ደውለውልኝ ምንድን ነው ያሉ የመሰላችሁ ከህይወታቸው ከአብርሽና ከሩታ ህይወት ሄርሜላ ካልወጣች እኛ እንፋታትም ብለዋል። ማታም አግኝተው አነጋግረዋታል፣ አስቁመው አነጋግረዋታል። ሄርሜላ ከእነዚህ ልጆች ህይወት ውጪ፣ እኛ ሴት እህታለን፣ እናታለን፣ እኛ አንቺን መንካት አንፈልግም፣ ግን አብርሽና ሩታ መሀል ላይ እንድትገቢ አንፈልግም ብለዋል ማለት ነው። ማስጠንቀቂያ ተሰጥቷታል። ማታ ማታ ማስጠንቀቂያ ተሰጥቷታል። ወደ አብርሽ ቤት ስትሄድ ማለት ነው፣ ሀያት ሀያት አደባባዩ መዞሪያው ጋር አግኝተው አነጋግረውሻል አይደል? ስለዚህ አሁንም ከእነሱ ህይወት መውጣት ከቻልሽ እባክሽን ውጪ ውጪ ውጪ። ይህንን ነው ልልሽ የምችለው። ምክንያቱም ምን አለመሰልሽ፣ አንቺ ሁል ጊዜ ሁል ጊዜ ሰው ላይ ያላገጥሽ ነው ሰው ላይ ነው እየቀለድሽ ያለሽው። ከሩታና ከአብርሽ ህይወት በላይ ደግሞ እኛ ላይ እየቀለድሽ ነው። ጭራሽ አልጋ ላይ ይዘሽ ወጣሽ። አልጋው ላይ ያየነውን ነገር አይተናል። እኛ መናገር አንፈልግም አሁን ምክንያቱም ብንናገር የሚያምንን ሰው ስለሌለ ማለት ነው። ገባሽ? ትላንትና ከካሜራ ጀርባ ሰው እንደሚመጣበት ነግሮሻል። አንቺ ግን አልሰማም ብለሽ ክክም ብለሽ እዛ ሆነሽ ሁለቱ እንዲለያዩ ሊቀራረቡ ሊነጋገሩ የነበሩ ልጆችን አብርሽና ሩታን በዛ ሁኔታ እንደዛ አርገሽ አለያይተሻል። ስለዚህ ተጠያቂዋ አንቺ ነሽ። አንቺ ነሽ የምትጠየቂው፣ በዚህ ላይ በእነሱ ህይወት መሀል የምትጠየቂው ተጠያቂዋ አንቺ ነሽ። አሁንም አሁንም ከእነሱ ህይወት ካራቅሽ እኛ አንፋታሽም ተብለሻል። እኛም አንፋታሽም ከህይወታቸው ውጪ ከመሀላቸው ውጪ አታስፈልጊያቸውም። አንቺ አንቺ በእነሱ ህይወት ውስጥ ምንም አይነት አድቫንቴጅ የለሽ፣ ምንም አይነት ቦታ የለሽ። ውጪ። አስመሳይ ነሽ በጣም ለስራ ብለሽ ቀስ ብለሽ ጠጋ ብለሽ ቀርበሽ በዚህ ሁኔታ የእነሱን ህይወት፣ ትዳር፣ ማንነት ስትበጠብጪ ማንም ዝም ብሎ አያይሽም። አስፈላጊ ከሆነኛ ጋርድ መግዛት እንችላለን። ጋርድ ገዝተን ወገባ ገዳሽን ነው የምናስብልሽ ወገባ ገዳሽን እግርሽን በቃ ከዛ ቤት ቁጭ እንድትይ ነው የምናስደረግሽ። እቤት ውስጥ ቁጭ እንድትይ ወይኔ ምን አጥፍቼ ነው ብለሽ እንድትጸጸች ነው የምናደረግሽ። ስለዚህ በጸባይ ለምነንሻል፣ በፍቅር ከዚህ ህይወት ውጪ ብለንሻል። አንቺ ደግሞ ከዚህ ህይወት መውጣት አፈልጊም። ሁልጊዜ ሩታን እያቃጠልሽ፣ ሩታን እያንገበገብሽ መኖር ነው የምትፈልጊው። ይሄ ደግሞ መቼም አይሳካልሽም። እኛ ደግሞ አስፈላጊውን እርምጃ እንወስድብሻለን ማለት ነው። ምንድነው እርምጃችን? በቃ እግር እግርሽን በቤት እንድትቀመጪ ማድረግ አንድ አስራ አምስት ቀን በፋሻ እግርሽ ተጠቅልሎ ቁጭ ካልሽ ከዛ በኋላ ትስተካከያለሽ ብዬ አስባለሁ። እኛ በሰላም ነው፣ አሁን ከህይወታቸው ውጪ ውጪ ይደብራል። እነሱ መሀል አትግቢ፣ አትግቢ ውጪ ውጪ እያልንሽ ያለ ነው። አንቺ ግን ልሰሜ አልቻልሽም። አላማሽ ምንደሆነ ጭራሽ አናውቅም። አንቺም አብረሽም አላማችሁ እሩታን ምን ማሳበድ ነው? ምንድነው አላማችሁ አልገባኝም። አላማችሁ ምንድነው አልገባኝም። ይቅርታ ጋይስ፣ ቡና እየጠጣኸኝ ነው በመሀልም ማቋርጠውና፣ አላማችሁ አልገባኝም። ከነሱ ህይወት ካልወጣሽ የከፋ ነገር እንደሚጠብቅሽ ነው ምነግርሽ። አሁንም ቢሆን ውጪ ከነሱ ህይወት ውጭ ውጭ፣ ፕሊስ፣ ፕሊስ፣ ውጭ። እርግጠኛ ነኝ ይህን ቪዲዮ እንዲደርሳት ሁላችሁም፣ ሁላችሁም በሚል ደረጃ ይህን ቪዲዮ እሷ ጋር እንዲደርስ ላይክ ብቻ አድርጉልኝ፣ ላይክ አርጉልኝ፣ ላይክ አርጉልኝ። በቃ ላይክ አርጉልኝ። አስፈላጊውን ነገር እኛ ከመሄድ ወደኋላ አንልም። ከነሱ ህይወት ውጪ። የመጨረሻ ማስጠንቀቂያ ነው ይሄ። ውጪ፣ ውጪ። ሜሪ እንዴት ብላ ይቅርታ ጠይቃ ከነሩታ ይወት እንደወጣሽ ቪዲዮን ወርደሽ ከታች ከነ አብርሽ ቪዲዮ ላይ አለ ማየት ትችያለሽ። ኦኬ ቪዲዮን ከዛ ማየት ትችያለሽ። ኢ ከዛ ላይ ከዛ ላይ ማየት ትችያለሽ። ይሄ ነው ልልሽ የምችለው።